ሰላም፣ ጤና ይስጥልኝ። ወደ ቻናል ቤተሰብ ተከታታዮች መከላከያ ባደረገው ኦፕሬሽን በቡሬ ከተማ በቁጥጥር ስር የዋሉትን በተመለከተ እዤላችሁ መጥቻለሁ። እንዲሁም ደግሞ ኢትዮጵያ መከላከያዋን ወደ ኤርትራ ደንበር በትናንትና ሁለት አስጠግታለች። እንዲሁም ደግሞ ሌሎችም መረጃዎች አሉ። እስከ ፕሮግራሙ ፍጻሜ ከኔ ጋር አብራችሁ ከወዲሁ ትቆዩ ዘንድ በአክብሮት እየጠየኩኝ አዲስ የሆናችሁ ሰብስክሪብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት እጠይቃለሁኝ። ወደ ቅዳሜ ወደ አረግ ነው አጀንዳችን ስናልፍ በምዕራብ ጎጃም ዞን ቡሬ ከተማ፣ ቡሬ ከተማ ስትራቴጂካል የሆነ ቦታ ነው። ወለጋንና የታላቁ ህዳሴ ግድብ የሚያገናኝ ስትራቴጂካል የሆነ ከተማ ነች። እቺን ከተማ መሰረት አድርጎ ሲንቀሳቀሱ የነበሩ ታጣቂ የፋኖ ወንድሞች መከላከያ ባደረገው ድንቅ ኦፕሬሽን ማለት ነው ንጉሴ ገላና እምሩ ልየው ተብሎ የሚታወቁ የፋኖ ታጣቂዎች ሙሉ እስከ ሙሉ ትጥቃቸው በቁጥጥር ስር መከላከያ አውሏቸዋል፣ ማለት ነው። እንዲሁም ሌሎች በርካታ ቁሳቁሶችንም ገቢ እንዳደረገ ነው መከላከያ ያወጣው መረጃ የሚያመላክተው። ቴንኪዩ እናመሰግናለን፣ ማለት ነው። ሌላኛው በጣም ከዚህ ጋር እየዥ የምነግራችሁ ፋኑ በእነዚህ ሁለት ሶስት ወር ውስጥ ካጣቸው ቁልፍ ሰዎች ተብለው የሚታወቁት እጅግ ደግሞ ለሀገር የሚጠቅሙ ሰዎችን ላሳውሳችሁ፣ አስቻሉ ደሴ፣ ውባንተ አባተ፣ ታደሰ እሸቴ ከፍ ያለው ደሴ ዮሐንስ ደግሞ በጎጃም ምድር ሲንቀሳቀስ የነበረ የፋኖ ግንኙነት ዋና ኃላፊ የነበረ ነው። እነዚህ በጣም እጅግ ፋኖ ካጣቸው ቁልፍ ሰዎች ነው። እነዚህ በአጭር ውስጥ በነዚህ ቅርብ ወሮች ውስጥ ነው። ሌሎችን ወደ ኋላ ተመልሼ ባሰሰች በርካታ ወንድሞች አሉ። ነገር ግን አዚ ጋር መገንዘብ ያለብን ሁለት ነገር አለ። አንደኛ ንሰዎች በትክክለኛ መንገዱ ለሀገር የሚጠቅሙ ሰዎች ነበሩ። ነገር ግን በስሜት የሚሆን በአለማወቅ የሚሆን ወደ ተሳሳተ አቅጣጫ ገብተው ህይወታቸውን አጥተዋል። ሲቀጥልም ሀገር ጭምር ነው የምትከስር። ንሰዎች ቢኖሩ በትክክለኛ መንገድ ሀገርም ቢያገለግሉ በጣም የተመሰከረላቸው ለሀገር ባለውለታዎች የሚታወቁ ነበሩ። ነገር ግን ባልሆነ መንገድ ገብተው ህይወታቸውን አጥተዋል። ሲቀጥል ደግሞ ለሌሎች መማሪያ ይሆናሉ። በሁለተኛ ደረጃ ሌሎች እነሰዎች እየተማሩ መንግስት ክፍት ያደረገውን መንገድ እንዲጠቀሙ ትልቅ ትምህርት ያስተምራል። ለምሳሌ አብነት ላንሳች፣ ጸዳሉ ደሴ በትናንትና በስቲያ የገባበት ይህን እድል ተጠቅሞበታል። ሌሎችም ይህን እድል እንድትጠቀሙበት ከወዲሁ መልእክቴን ማስተላለፍ እፈልጋለሁኝ። እነሰዎች ባይዘወይ አስቻለው ደሴ የከፍ ያለው ደሴ ወንድም እንደሆነ ሰው ሳለ ወንድማሞች እጅግ የሚታወቁ ሰዎች በሰሜን ጦርነትም ዋጋ የከፈሉ የሚታወቁ ሰዎች ናቸው። ነገር ግን ባልሆነ መንገድ እርስ በርሳቸው የተጫረሱበት ሁኔታ እየተመለከትን ነው። ስለዚህ ከዚህ ትልቅ ትምህርት እንደሚወስዱ ሌሎች ወንድሞቻችንም ትልቅ ማስተማሪያ ነው ብዬ ስላመኑበት ነው። በድጋሚ ይህን እነዚህ ሰዎች እጀላቸው የቀረቡት ሌላኛው ጉዳይ በትግራይ ክልል የሚገኙ እንግዲህ ወጣቶች፣ እናቶች፣ አባቶች እንግዲህ ህዋትን በመቃወም ሰላማዊ ሰልፍ ወጣውን ማለት ነው የሻቢያን ተልኮና ኋላ ቀርነትን እንቃወማለን በማለት ነው የወጡት። ኋላ ቀር አመለካከት ህዋትን በመቃወም ነው፣ የሻቢያ ተላላኪነትን ደግሞ እንዲሁም ህዋትን ማለት ነው። ስለዚህ የእነዚህን አጀንዳ በመቃወም ነው ሰልፍ የወጡት። በጣም ቴንኪዩ፣ ልናመሰግን ይገባል። ምክንያቱም በምርጫ የማያምን ሀምሳ ዓመት ሙሉ እንግዲህ ሲገዘግዜ የኖረ የትግራይ ነው ህዝብ ዛሬ ደግሞ አልበቃኝም ብሎ እንደገና አዲስ መግለጫ ደብረ ጽዮን ሰጥቷን በህያ መግለጫ በተመለከተ ነው። በማይጫው እንግዲህ የሚገኙ የትግራይ ወጣቶች፣ እናቶችና አባቶች ነዋሪዎች በአጠቃላይ በትናንትና ወልተው ሰልፍ ወጣው የተለያዩ መፈክሮችን እያስተጋቡ የዋሉት ስለዚህ ምን ያህል የትግራይ ህዝብ ከዋት ቀንበር ለመላቀቅ ምን ያህል እንደመረረው የሚያመላክት ጉዳይ ነው። ስለዚህ እኛም ከነሱ ጎን በመሆን አብረን ድምጽ እንሆናለን ማለት ነው። ሌላኛው እዚህ ጋር የዘም የምናልፈው ቀጥታ የኢትዮጵያ መከላከያ ኃይል ወደ ኤርትራ ድንበር እጅጉን አስጠግቷል። ይህ ያስጠጋበት ሁለት አይነት አጀንዳ አለው። አንደኛ ሻቢያ ከህወሓት ጋር የምታደርገው ግንኙነትን በተመለከተ ነው። ይህ ባስ ብሎም እንደውም ጀኔራሉን እስከ መቀበል ድረስ የደረሱበት ሁኔታ ተመልክተናል። ይህንና ሌሎችንም ትንኮሶች በተመለከተ መከላከያ ሰፊ ማስረጃዎችን ስላየና ስለ ደረሰው ዋና የሚባለውን ስትራቴጂካል ቦታ ብሎም የትግራይ ክልል ድንበር ለመጠበቅ ወደ ኤርትራ ድንበር ጦሩን አስጠግቷ ማለት ነው። ስለዚህ እኛም ከመከላከያ ጎን እንቆማለን፣ እስከ መዝመትም እንደርሳለን። ሀገርና ለሀገራችን መጠበቅ ያለብን እኛንና ስለዚህ ለዚህ ትልቅ መስዋዕት መክፈል አለብን። ሌላኛው በጣም በጣም በአፍሪካ ምድር በታሪክ ለመጀመሪያ ጊዜ የድሮን ትርኢት አሳይታለች ኢትዮጵያ በትናንትናው በዛሬው ማታ ማለት ነው። ይህ አይነቱ ትልቅ የድሮን ትርኢት በዘመኑ ቴክኖሎጂ መስክ ከፍተኛ ደረጃ ላይ የደረሰች መሆን የሚያሳይ የአፍሪካ የመጀመሪያው እጅግ ግዙፉ ተብሎለታል። በጣም እናመሰግናለን። ኢትዮጵያ ፈረሰች ስትሉ እያደገች ኢትዮጵያ ወደኋላ ቀረች ስትሉ በጣም ተአምር እያሳየች በጣም የሚገርም ጥይት የምትገዛውን ጥይት ስታመርት፣ ድሮን የምትገዛውን ድሮን ስታመርት፣ አሁን ደግሞ ይባስ ብሎ የድሮን ትርኢት በዛሬው ማታ በአዲስ አበባ በሚድናችን አሳይታለች። ይህ ደግሞ በአፍሪካ የመጀመሪያው ግዙፍ የተባለ ትርኢት ነው። ስለዚህ በዚህ እኛ ልንኮራ ይገባን፣ በሀገራችን በኢትዮጵያ ልንኮራ ይገባን። ባይዛው የኢትዮጵያ ተፈጥሮ የሰጣት ጸጋ፣ ታፍሶ የማያልቅ ነው። ሰላም ብቻ ነው እኛ የነፈገን። ይህን ደግሞ እጅ ለእጅ ተያይዘን ወደ ሰላም መልበስ ኢትዮጵያዊ መልበስ ያስፈልገናል። ጎጠኝነትን አንልበስ። ለምሳሌ አማራ ነኝ ብለህ የአማራን ኮቴ አትልበስ፣ ወይም ደግሞ ጃኬት አትልበስ። ትግሬት ብናይት ብለህ የትግሬን ጃኬት አትልበስ። ኦሮሞ ነኝ ብለህ የኦሮሞን ጃኬት አትልበስ። የኢትዮጵያን ልብስ ልበስ። ስለዚህ ይህን የሚያስፈልገኝ ኢትዮጵያዊ መሽተህ ስን ጀምር አይናችን መከፈት የሚጀምረው ተፈጥሮ የሰጠችን ጸጋ መጠቀመል ስለሚሆን ነው። እኛ አሁን ትልቁ ዋና ጠላታችን አድርገን የያዝነው ፖለቲካ ስላደረግ ነው። የእኛ ትልቁ ጠላታችን ድህነት ነው። ድህነትን ደግሞ ለመዋጋት ሰላም የሚባለውን ጸጋ መልበስ አለብን። እሱን ከለበሰን በኋላ ልማታችን እጅጉን ለማፋጠን የሚያቆምን ምንም ኃይል የለም። ነገር ግን በዚህ እየተጠቀሙብን ያለው ስለዚህ መንቃት አለብን እላለሁኝ። በኢትዮጵያ፣ ለዘላለም ትኑር! ዘረኝነት ይጥፋ! በአዲስ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ እየጠየኳችሁ መልካም ውሎ።